ጂያን ዛሬ በናሬ ምክንያት ከእናቱ ጋር አለመግባባት ውስጥ ገብተዋል ከእናቱ ጋር ተጣልቶ ወደ ቤት ሂጂ ብሏት እንድትሄድ አድርጓታል ናሬ ባንድ በኩል ልጇን አታለች ከሻይን ጋር ተደብቃ የሆነ ነገር እንዳደረገች አድርገው ሲጠረጥር የነበረ ኦስካር መጥቶ ነገር እየፈለጋት በጣም ከአቅማ በላይ ስለተጨነቀችና ስለተጫናት በመጨረሻም ልጁ ሊወርድ ይችሏል ሻይን ይዟን ነበር ወደ ሆስፒታል የመጣው እሱም ቢሆን በተፈጠረው ነገር ቢያዝንም ነገር ግን ከዚህ ሁሉ ጀርባ የኦስካን እጅ የባሉ እጅ እንዳለ ያለበት ሲገባው ከሱ ጋር ሊጣላ ወጥቷል። ሚኔም ብትሆን በአንድ በኩል ወይዘሮ ሰዳከት እንድትወዳት ብላ በጣም ብዙ ነገር እያደረገች ነው። ወይዘሮ ሰዳከት ግን በፍጹም አንቺ ለልጅ አትገቢም ብላታለች። ሚኔ እንደዚህ ድንብርብሯ እስኪወጣ ድረስ ሰዳከት ይህንን ሰቅጣጭ ሆነ ቃል ተናግራት ዞር ከማለቷ እምባ እየተናነቃን ነበረ። አሊያምን እንደሚሮ ባታውቅም ዝም ብላ ታያቸዋለች። አሁን ጃን እህቱን ለማባበል ወደ ክፍሏ ገባ። ናሬ በጣም በጣም በጣም አዝኛለሁ ይሄ መሆን አልነበረበትም ይላታል። እሷ ዝም ብላ ታለቅሳለች። ይልሽ ቅድሜ የምሰጣችሁ ናችሁ እና ምንም ነገር እንዲደርስባችሁ አልፈልግም። ናሬ አውቃለሁ፣ ነገሩ በጣም ህመም አለው ያማል፣ ይመራል። ነገር ግን ጥያቄ መጠየቅ አለብኝ ግዴታ ነው። እንዲህኔ ሊሆን የቻለ ቆይ፣ ሁሉ ነገር ምንድን ነው የሆነው? ያው የማይረባ እጁን አነሳብሽ እንዴ? በወስካን ምክንያት ነው እዚ ያለሽው? እንደዛ ነው ምንድን ነው ድጋሚ እጁን አነሳብሽ እንዴ? ምንድን ነው ተናገሪ? አላት አይ፣ ወንድሜ እንደዛ አይደለም። የውነት እንደዛ አይደለም፣ እንደዛ አይደለም። እሱ የተናደደው ፎቶዎቹን ሲያይ ነበረ። በፍጹም እጁን አላነሳብኝም፣ እንደዛ አታስብ። ችግር ውስጥ እንዳገባለችው እውነቱን ነገርኛ፣ አደብቂለት፣ አሸፍኝለት አላት። ወንድሜ እየነገርኩ ነው በታማኝነት እ እየነገርኩ ነው፣ ይሄ ነው እውነቱ፣ እምላለሁ እምላለሁ እያለች እውነቷን እንደምንነግረው ታስረደዋለች። ጂያን ደግሞ ታዲያ እንዴት የሁሉ ነገር ሊመጣ ቻለ? ምን አርጎሽ ነው? ጮኸብሽ ነው? ምንድን ነው? ጎትቶሽ ነው? እያላን ነበረም። እሷ ግን ምንም ነገር የለም ትለዋለች። ምንም ነገር ለማድረግ ካሰብሽ ማለት ነው፣ ምንም ችግር የለም፣ የፈለግሽውን ነገር ማድረግ ትችያለሽ። የፈለግሽውን ነገር ምንም ችግር የለም። እኔ እደግፍሻለሁ። በጣም ብዙ ህመም ውስጥ ነው ያለሽ፣ ይገባኛል፣ እረዳሻለሁ። እና ያን የማይራባ ለመፍታትም ካሰብሽ ችግር የለም። ብቻ አንቺ እንዳትቸኩ፣ ቸኩለሽ ውሳኔ እንዳትወሰኝ፣ እረጋ ብለሽ አስቢበት። በሁሉም ነገር እኔ ደግ ግብሻለሁ እያለ ያባብላታል። እሷን ብትሆን እያለቀሰች እያየችው ነበረ። በአንድ በኩል ኦስካን በቀጥታ ወደ ቤት እየመጣ ነበረ ገና ከመኪናው እንደወረደ ድንገት የሻይን መኪና መጣ ሻይን ቶሎ ብሎ ከመኪናው እየወረድ ነበረ አንተ ማተርባ ምንድን ነው ምንድን ነው እያለ ሲከተለው ከሚስቴ ጋር ነበርካ አሁን ደግሞ ምልቶ መጣ ደፋር ደግሞ ኔ ምልታረገኝ ነው እያለ ሊሮጥ ሲሞክር ሻይን እያያዘው ነበረ ና እስኪ ወደዚህ ና እስኪ አንተ ማን ስለሆንክ ነው ፎቶ የምታነሳ ማነህ ምነት ቆሻሻ ሰው ነገር አንተ እያለ ግድግዳ ላይ ያስደግፈው እንዲህ እየጨዋበት በነበር ልቀቀኝ ልቀቀኝ ይላል ኦስካን ይል በጣም ተሳፍራል ተሳፍራለ አንተ ቆይ ጉልበት የሚበረ ተወሳኔ ነው እንዴ ና ወንድ ኮንግኔን ተጋፈ ና ወንድ ኮንክ እያሉ ነበረ። ልቀቀኝ እባክህ እያለ ኦስካን ራሱን ለማስለቀቅ ይሞክራል። ማነ አንተ ማን ስለሆንክ ነው ፎቶ ማን የነሳው ማን የነሳው ተናገር እያለ አንቆት እንደዚህ ሲጠይቀው ድንገን ነበረ ደሚር መጣ። ደሚር ከብዙ ወንዶች ጋር ሆኖ እየመጣ እኔ ነኝ እኔ ነኝ ፎቶቹን ያነሷቸው ከዛ በኋላ ለኦስካር ላኩለት ምን ልትሆን ነው ችግር አለ እንዴ እያለ እየቀረበ ነበር። አንተ ውሻ ብሎ ቀጥታ ሻሂን እየሮጠ ደሚርን ሊመተው ሲሞክር ፊት ለፊት የነበሩት ወንዶች ይይዙና እሱን መሬት አስተኝተው እየረጋገጡት ነበረ። ደሚር አይ አይሻሂን አይሻሂን እያለ ዝም ብሎ ይታዘባል። እነሱ እስኪበቃው ድረስና እስኪረጋጋ ድረስ እንደዛ ውቅጥ ሲያደረጉት ኦስካን ፈገግ እያለ ነበር የሚያየው ኦስካን ደስ አለው ደሚር በጥሩ ሁኔታ በጥሩ ሰዓት ነበረ የደረሰለት ከዛ ደሚር በቃ ይበቃል ይበቃል አይሻሂን ቆይ አንተ ግን ካልቦሮች መካከል የእነሱ ልጅ አለለህ እንዴ ታዲያ ለምንድን እንደዚህ አይነት ባህሪ የምታሳየው እንደዚህ አይነት ያልተገባ ባህሪ አሁን እንደዚህ ደረጋል አይደረግም አይደረግም ይለ ምናልባት ራስህን ጠይቀው ሊሆን ይችላል ከዚህ በኋላ ግን መጠየቅ አለብህ ታውቃለህ እነጃን በፍጹም እንደሰው እንኳን እንደማይቆጥሮ አሁን አባት ስለዚህ ጉዳይ ቢሰማ ምን ይላል ፎቶ ቢያይ ምን ይላል? እኔ እንኳን ልክለት አለው፣ ግን እንዳረፈደብህ ተስፋ አረጋለሁ። አሁንም ጊዜው ገና ነው። ተመልከቱት፣ ይህ ልጅ ተመልከቱት፣ በሴት ምክንያት እንዲትሆናለ ለሴት ብለ ሲለው ዝም በል እያለ ሻይን መልሶ ሊጣላ ሲል ወዲያው ነበረ ደሚል በእግሩ ደረቱ መታው። ከዛ ሻይን እዛ መሬት ላይ እየወደቀ ነበረ። እኔ ማል አባትን ፎቶ ልክለት አለሁ፣ ከዛ የሚመጣውን እናያለን። ተመልከት፣ ተመልከት፣ ይህን ፎቶ ይህን ፎቶ ልክለት አለሁ እያለ ወዲያው እዛው ነበረ ወደ ኤጀመል እየላከ ነበረ። እንዲህ እየላከለት ሻይን አሁንም ቢሆን ሊያጠቃው እየሞከረ አሁንም እየመቱት ነበረ። ይለ ለተወሰነ ጊዜ ወደ አባት እንዳትቀር ምክንያቱም አባት ካየ አሁን ይበላል ይቅርብህ። ለማንኛውም ኦስካን እኔ ወደ ባንክ ቤት መጣና አንዳንድ የብድር ሁኔታ ብታመቻችልኝ ደስ ይለኛል። ምን ታስባለ አለው። ኦስካን የባንክ ቤት ማናጀር ነው። ይቻላል ወንድም ይቻላል፣ ችግር የለም ይለዋል። ከዛ አዋው በቃ ዞር አትየው፣ ዞር አትየው፣ ደም ካየ ጥሩ አደለም እያለ አቅፎት እያራቁ ነበረ። ሻይን እንደዚህ ተደብድቦ ፊቱ አካባቢ ደምቶ እዛው መሬት ላይ ተኝቶ ነበረ። እነ ደሜ ትተውት ይሄዳሉ። በሌላ በኩል ጂያን እህቱን ጠይቋት ትንሽ እንድትረጋጋ እረፍት እንድታገኝ ብሎ ትቷት እየወጣ ነበረ። ቀስ እያለ እየተራመደ ነበር። ድንገት ሚኒ አገኘችው። ሚኒ ጂያን ስታየው ወዲያው ሮጥ ሮጥ እያለች ደረሰችበት። ናሬ ናሪ እንዲነች ናሪ ትሏለች ደናና ታላት እኒኮ በጣም የገረመኝ ነገር እንዴት ነው አሊያ ለምንድን ነው ስለዚህ መረጃ ያልነገረች ለምንድን ያሳወቀች ብላ ጠየቀችው። ምክንያቱም አንቺ ዚህ ስላለች ነ ሚኔ ይላታል። ድንገት አሊያ መጣች። አሊያ መታ ዝም ብላ ታያቸው ጀመረ። ይውልሽ ከሀያ እንደዚ አይነት ሁኔታ ውስጥ እያለ ኒን እየመጣሽ አጨቅጨኝ የባክሽ አላታ ይልክ ነ ልክ ነው የኮሱ ነበር። ድንገት ጂያን ዞር ሲል አሊያን አያት። አሊያም አየች። ሚኔም ዞር አለች። አሊያ ከው እያለች ነበረ የሆነ ነገር በመካከላቸው መቀ አቀራረብ እንዳለ እየጠረጠረች ነበረ ቀስ ብላ ወደ እነሱ ቀረበች እናንተ ሁለታችሁ ግን ማለት ነው ምንድን ነው ግንኙነታችሁ ምንም እየገባኝ አይደለም ብላ ጠየቀች እንዴት አረ እንደዛ የሚባል ነገር የለም የምን ግንኙነት በማለት ጃን ይከራከራል ሚኔም ብትሆን ምንም ነገር የለም እያለች ነው እንደዛ አይደለም እንደዛ አይደለም እኔ እኮ ልጅ እኮ አይደለም የላችሁ ግንባሬ ላይ ሞኝ የሚል ጽሁፍ አለ በሉ ተናገሩ እንዳፈሩ ለምን ትፈራላችሁ በሉ ተናገሩ ምንድን ነው በመካከላችሁ ምንድን ነው ያለው ስትል ነበረ አለ ምን እያልሽ እንዳለ አልገባኝም ይላታል ጃን ነገር ግን እሷ ገብተዋል ገብተዋል ቆይ ግን ቅድም ሚኔ ነው ያልካት ወይስ ወይዘሪት ሚኔ በማለት ጠየቀችው እሷ ወይዘሪት ሚኒ ነው ስሟ፣ በማለት ተናገረ። ወይዘሪት ሚኒ አደለ? ልክ ነህ ልክ ነህ ትለዋለች። ምንድነው? ምን ማለት ነው? አልገባኝም። ከኋላ ምንድነው? ምንድ ይፈልግ ሸው? ወይዘሪት ሚኒ ሚኒ የሆነ ምንድነው ችግሩ? እያል አልነበረ ታዲያ? እሷናት ማለት ነው ለአንተ መረጃ የምትልክልህ። ምንም ማውሸት እኮ የጠበቀብህም እኮ እሷናት ለእኔ መረጃ የምታቀብለኝ ብለህ ብትናገር ትሞታለህ አለችው። ይኸውላችሁ፣ እኔ አሁን በጣም ብዙ ስራ አለብኝ፣ ብዙ ጭንቀት አለብኝ፣ መሄድ አለብኝ እያለ ነበረ ኮ አንድ አንድ ጊዜ። ቆይ አልተሳሳትኩም አለ ይመስለኛል። አልተሳሳትኩም። ወይዘሪት ሚኒ፣ አንቺ ለጃኗ ምሳሪው እዚህ እያንዳንዱ የሚደረገውን የኔን እንቅስቃሴ በሙሉ ለእሱ የምታሳውቂው አንቺ ማሻሻ አደለ ትራታለች። ሚኒ ልታስረዳ ሞከረች። ጃን ዝም ብሎ ይመለከታቸዋል። ከዛ አሊያ ና እናውራ ብሎ እጇ ሊዝ ነበር። እጄ እንዳነካኝ እንዳነካኝ እጄ ከዚህ በኋላ እንዳትጎትተኝ ትሏለች እጇን እያሸሸች። እሺ አብረን እንራመድ በቃ አላት። ከዛ እየተከተላን ነው። ሚኒ ብቻዋን ቀረች። ትናድዳለች። እየሰሞክ ነው ትሏለች። ያው ይኸውልሽ አልያ በእርግጥ አንቺ እንደምታስቢው አይደለም። ያው እኔ ረጅም እጅ ሊኖረኝ ይችላል ብዙ ሰዎች ሊኖሩኝም ይችላሉ እያለ ሲያወራ፣ ሚኒ ተደብቃ ታዳምጥ ጀመረ። ስለዚህ ሚኒ ከእነሱ መካከል እንዳንዷናት ቆንጆ ነው። ታውቃለህ? በጣም አሪፍ ነው ስለም መሰለህ ስራዋን በአግባቡ ትሰራለች። እኔም በተመለከተ ብቻ ሳይሆን እያንዳንዱ የሚካሄደውን ነገር ለአንተ ብቻ ሳይሆን ለቤተሰብም ትናገራለች። በነገራችን ላይ ናሬም በተመለከተ እሷ ነበረች ደውል የተናገረችው አለችው። ታዲያ አንቺ ለምን ስለ ናሬ ዝም ማለት አስፈለገሽ? ለምን አላሳወቅሽም ነበር አላት። ምን ችግር አለን? እዚህ ሰዎች አሉ አለ እንዴ፣ እነሱ ይናገራሉ ብዬ እኮ ነው ምንድን ነው ስራ ለምን ራሴ ላይ ያበዛሉ ብዬ እኮ ነው አለችው። ዝም ብሎ እያያን ነው እኔ እኔም ለግን ምን ያህል ሰዎች አሉ? የሆስፒታሉ ግማሽ ሰራተኛ እያንተ ነው ለአንተ መልክት የሚልክልነው አለ። ግን አልገረመኝም ታውቃለህ። ግን አንድ ነገር ማወቅ አለብኝ። ለእኔ ጓደኛ ያስፈልገኛል። ከሰዎች ጋር መግባባት አለብኝ ካናዳ እያለው ጓደኞች ነበሩኝ የሚቀርቡኝ ሰዎች ነበሩ ግን አንተ ገና ከሆኑ መንገድን እየዘጋብኝ ነው እሺ በል እያንዳንዱ ነገር የቀረውን ደግሞ ሰላዮች ያደርሰዋል ብላው ሄደች ሚኔ ወደ ጃን እየመጣች ነው ስትመጣ እኔ እኮ ምንም እኮ አልገባኝም ለምንድ መደባበቅ ያስፈለገው ንገራት በቃ ተስማምን ትሆናለች ስትል ነበር ሚኔ አበዛሽ እኔና አሊያ ተጋብተናል እኔና አንቺ ደግሞ ፍቅረኛ ሞሽ ነው እሺ ልዩነቱ ገባሽ አለ እኔ ከአንቺ ጋር ፍጹም ትዳር ውስጥ መግባት አልችልም እሷ ደግሞ ሚስቴ ናት ባለትዳር ነኝ የትዳር አጋሬ ናት እንዲናውን ልዩነቱ ገባሽ ተገለጸልሽ ብሏት ትቷት ሄደ ሚኔ ተናዳ እያየችው ነው በሌላ በኩል ሻሂን ከወደቀበት ተነስቶ ቀስ እያለ እየተራመደ ወደ መኪናው ሲያመራ ስልክ እየተደወለለን ነበረ። ደዋያ ደግሞ ናሬ ናት። ሄለው ሻሂን እንዴና ችግር ውስጥ አልገባህም አደለ ቅድም ተናደ ነበር የወጣው ወደ ውስካኒርክ እንዴ? አለችው። ይኸውልሽ ይሄ ልጅ አጠጋበሽ እንዲደርስ አልፈልግም። አሁኑን አሁኑ እቃሽን ሰብሰቢና ሰብስቤና ቶሎ ብለሽ እንድትውጭ ይፈልጋለሁ። ወደ ቤት ተመለሺ። ከዛ እኔና አንቺ ከተወሰነ ጊዜ በኋላ እናመልጣለን አላት። ሻሂን ምሮ የምትለው አለችው። በቃ ወስኝ አለው። ካሁን በኋላ በፍጹም እዚህ መቆየት አልፈልግም። ለአንቺ ብዬ በቃ የሆነውን ነገር በሙሉ አደርጋለሁ። መሄድ አለብን እያላን ነበረ። ሻይን ተውቶ ይቅርበናት፣ ከዚህ በፊትም እንደዚህ ተመሳይ ሙከራ አርገናል እና አሁንም ቢሆን ሊከሽፍ ብን ይችላል፣ እባክ እባክ እያለችው ነበረ። ናሬ ወስኛለሁ፣ እባክሽ እናርገው እናርገው እያላ ስልኩ ይቋረጣል። ከዛ ናሬ ብዙ ታስባለች። አሊያ በሌላ በኩል እዛው የሆስፒታል ውስጥ ካፌ ተቀምጣ ነበረ። ሚኔ ወደ ሷ መጣች። ስትመጣ ተቀመጭ፣ አትቁሚ ትላታለች። ከዛ ወዲያው ሚኔ ተቀመጠች። ወይዘሮ አሊያ በጣም ይቅርታ ስትላል ነበር፣ ገና ከመቀመጣ። አአ የምን ይቅርታ? ምንም እኮ መጸጸት እኮ የጠበቀብሽም እኮ ሆን ይውልሽ፣ ያልቦራን ቤተሰብ ለምጄዋለሁ። ምንም ነገር ቢሉ ምንም ነገር ቢያደርጉ ምን ነገር ከዚህ በኋላ በፍጹም ልብ ይወርድ በፍጹም አላዘንም ስትላን ነበረ። ከዛ ምንድን ነው ምንን የለመድሽው ብላ ሚኒ እየጠየቀች አልነበረ። ብዙ ነገር ምኑን ተነግሮ ምን ይተዋል ብለሽ ነው? ብዙ ነገር በቃ እነዚህም በረሮች ለምጃቸው፣ አሉ ጂያን የሚልካቸው ሰዳከት የምትልካቸው በረሮች፣ አሁንም ቢሆን ይከታተሉኛል፣ ቶሎ ቶሎ እያሉ ለእነሱ መረጃ እያደርሳሉ። በቃ ተለምዷል እንግዲህ፣ ምን ይደረጋል? ትላታለች። ሚኒ እየሳቀች ነበረ። ግን ታውቂያለሽ፣ ጂያን እንደዛ ነው። በሄድኩበት ቦታ ሁሉ ይጨነቃል፣ በሄድኩበት ቦታ ሁሉ እየሆነ ሰው ይልካል። እናንቺም እመኝ፣ አንቺን ጠርጥሬሽ ነበረ፣ ግን አሁን ልክ ነኝ ይመስለኝ አለቻት። እኔ እንግዲህ ኢየሱስ አይደለም አለቻት። ታዲያ አንቺ ማነሽ? ስትላል ነበረ። ጥሩ። እንግዲህ ይኸው ልሽ እኔ እንግዲህ በቻልኩት መጠን ነገሩን ሰፋ አድርጌ ላብራራ ልሽ እሞክራለሁ። ያው ግንኙነታችን የተጀመረው ከረዥም ጊዜ በፊት ነበረ። ታውቂያለሽ እኔ ግንኙነቴ ከጃንጋ ብቻ ሳይሆን ከቤተሰብ ጓ ጭምር ነው የተለየ ግንኙነት አለኝ አለቻት። አልገባኝም ማለቴ አንቺ ከዚ አለም አካባቢ ሻረላ እዚ አለም ተወልደሽ ደግ ሽው ታዲያ እንዲህ ነው የተቀራረብሽው አለቻት። ያው ልክ እንደ አንቺ ሴት ልጅ ነበረችኝ። ወደዚህ ቦታ ስመጣ እድሜዋ ልክ እንደ አንቺ ልጅ ነበረ እና እዚህ እንደመጣውኝ ልጄ ኩላሊቷ ፌላረገ ከዛቺ መንደር እንግዲህ በጣም በጣም ትንሽ ናት። ብዙ ሰው ስለዚህ ጉዳይ አወቀ። ጃንም ሰማ። ከዛ ጃንም ቢሆን በቀ የቻለውን ነገር አረገ ሊያግዘኝ። ቤተሰቡም አገዘኝ። ከዛ ልጄ ውጭ ሀገር ሄዳ እንድትታከም ተደረገ። አሁን ልጄ ከአባቷ ጋር ነው ያለችው እና እነሱ ያደረጉልኝን ነገር ውለታቸውን በቀላሉ ለመክፈል ይከብደኛል እና ምንም ነገር ቢያስፈልገው ጃንን አግዘዋለሁ። ጂያንን ብቻ ሳይሆን ቤተሰቡን ጨምሮ ስትላን ነበረ። ከዛ አሌን ከሰማች በኋላ ገብቶኛል ገብቶኛል እያለች ጭንቅላቷ ተነቀንቃለች። ግን ይውልሽ ወሬ አመላላሽ አቱኝ ሺ ወሬ እንደ ማመላለስ የሚያስጠላ ቀፋፊ ስራ የለም ትላታለች ጊዜ ትኩር ብላ አሊያን እያየች አልነበረም። በአንድ በኩል ጂያን ከድር ሊሸኘው ወደ እስር ቤት መጣ። ከድር አሁን ከካያ ጎን ለመሆን ፓኪዜን አግታል ተብሎ ተከሶ ወደ እስር ቤት እየመጣ ነበረ። ጅያን በፈጣሪ ስም አምናሃለው ወንድሜ፣ ላንተ አደራ ሰጥቻለሁ እያለ አደራ እያለው ከድር ወደ ውስጥ ገባ። ከዛ ጃን እናቱ ደወለችለት። ሄለው ጅያን፣ እንዴት ነው ከድር ወደ ካያ ገባ እንዴ አለችው? አዎ እማዬ ገብቷል አላት። እርግጠኛ ነኝ የሚያደርገውን ነገር ያቃላ ስትሎ ነበረ። አዎ እማዬ ያቃል፣ ታስቤ ብሏ አስልኩ ተቋረጠ። ካያ ባንድ በኩል እዛው እስር ቤት ውስጥ ነው ያለው። የዜርን ፎቶ ይዞ ነበረ። ፎቷን እያየ ዝም ብሎ በሀሳብ ይብሰለሰላል። ደግሞ ከዛ ቀናሴል አጎቱ ፊትለፊት ተቀምጧል። ጥርሱን ነክሶበታል አጎቱ የሆነ ነገር ቂም ይዞበታል። ከዛ ድንገት ከድር ገባ። ከድር እንደገባ ካያ ሲያየው ደስ አለው። ጓዶች እንዴናችሁ፣ መጥቼ የላችኋለሁ እያለ ነበረ ከድር ሲገባ ነበረው። ከዛ ከካያ ጋር ተቃቀፉ። እንዴ ነው ወንድሜ ደና ነህ አይደል ብሎ እየጠየቀው ነበረ ከድር ከዛ የጀመል ተመልከቱ፣ ጃን ውሻውን ላከው ወደኛ እያለ ይስቃል። ሌሎችም ሲስቁ ነበር። አጎት የተረጋጋ እያለ ካያ በጣም ተናደደ። አትቆጣ አትቆጣ ካያ፣ ችግር የለም ችግር የለም ይለዋል። ምንድን ነው አንተ? በጣም ምንም አቅም ስለሌለህ ትሳሳታለህ ብሎ ስላሰበ ያው አንደኛውን ውሻ ላከለ እንጂ ከኛ ጋማ መኖር በጣም ነው የሚከብድ እያለ ኤጀመል ይናገራል። ካያ በአንድ በኩል ስሜቱን ለመቆጣጠር እየሞከረ ነበረ። ከዛ ከድር አጎቴ አንተ እድሜ ትልቅ ነው በጣም ትልቅ ነው እድሜ ሳስበው እና እንዴት ነው በዚህ መሀል አልበሰልክም? ሰው እኮ እስር ቤት ከገባ በኋላ እኮ ትንሽ በሰል ጠጠር ብሎ እኮ ነው የሚቆየው ሲሉ ነበር። ምንድነው የምትለው? እያለ ኤጀመል ከተቀመጠበት ተነሳ። ምንድ አንተ የምትለው ብሎ ከተቀመጠበት እየተነሳ ከድር ደግሞ ተመልሰ እንደገና ልጅ ልትሆን ነው እንዴ እያለው ነበረ። ኤጀመል ወደሱ ቀረበ። ምንድነው የምትለው አንተ? እያለ እየተቆጣ ወንዶቹ ከቦት ከከድር ጋር ሊጣሉ ነበረ። ከድር ጀመለን አያዋየውና ቀልድ እኮ ነው ቀልድ ነው፣ አጎቴ የእውነት ቀልድ ነው። ና በእናት እጅ ልሳምህ አጎቴ እጅ ልሳምህ ባክ እያለ ወደ ሱ ሊጠጋ ነበር። ዞር በላተ፣ ዞር በል ምን አይነቱ ነው በእናታችሁ እያለ ቀጥታ ትቶት ይቀመጣል። እጀ መል እየተበሳጨ ነበር። እሺ ጓደኞች ይሄ ወንድማችሁ እዚ ያለው ማለት ነው በፍቅር ምክንያት ነው። በቃ ፍቅር ፍቅር የሚባል ነገር እዚህ እስር ቤት ድረስ እስከ መግባት ድረስ ዋጋ አስከፈለው። እኔ ደግሞ ለእናንተ ስለምጨነቅ ስለማሰብ ጣፋጭ አመጫውላችሁ ይህን ነገር ብሉት እስኪ ብሎ የሆነ የሚጣፍጥ በአቅላባ የሚመስል ጣፋጭ ነገር አስቀመጠና ራቅ ብሎ ተቀመጠ። ካያ ዝም ብሎ አጎቱን ይመለከተዋል። በአንድ በኩል ሻይን ማታ ወደ ቤት እየመጣ ነው። በር ከፍቶ እንደገባ እህቱን ሲጣራ፣ ዜሬን ከቤት እንዳትወጣ እናቷ በር ቆልፋባን ነበረ። ተቆልፎብኛል ስትለው በሩን በእግሩ ከፍቶት እየገባ ነበረ። እሷን አቅፎ ያባብላል። ይኸውልሽ እንደዚህ መሆን የለብሽም፣ እንደዚህ መሆን የለብሽም ይላታል። ቆይ አንተ ፊትህ ምንድን ነው? ፊትህ ምንድን ነው? ካያ ግን እንዴት ነው እያለችው፣ ድንገት እናታቸው መጣች። እናንተ ትንሽ አታፍሩም እንዴ? ሻይን ትንሽ አታፍርም እንዴ? ምንድን ነው የሌላ ሰው ሚስት አቅፈህ? አባቴን ጉድን ሰምቶላል፣ እንዴት እንደተናደደ ብታይ ስትለው ነበረ። እማዬ እንደዛ አትበያት፣ ተፈረጂ ናሬ፣ ምንም አላረገችም። በዛ በሻል መጥማጥ ምክንያት ልጇ አወርዷል ሲል ነበረ። እረ እባክህ ካንተ ጋር ለመሆን ብላን ውስጥ ነበር ማየ እንደዛ አትበይ እባክሽ። እንዴት ነው እንደዚህ አስችሎሽ ካፍሽ እንደዚህ ነገር የሚወጣው? እኔ ናሬን አፈቅራታለሁ እሷም ብትሆን ታፈቅረኛለች እያለ ሲናገር እች ልጅ ግን አንድ ቀን መጥፊያ ናት፣ እች ልጅ ትገላያለች። ይውል ጀመልን ቢሆን አይላቀቀን በቀላሉ አባታ ይለቀ እያለች ጨዋ ጨዋ ሄደች። እህትና ወንድም ብቻቸውን ቀሩ። በሌላ በኩል ፓኪዜ ለእናቷ ከድር እንዴት ያግተኛል ብላ እየተነጫነጨች እየነገረቻት ነው። ይምጣ ብቻ ሁለተኛ የሚወደው ምግብ አልሰራለትም እያለች እንዲህ ስትነጫነጭ ድንገት አሊያ መጣች። ልጇ አብራቸው እየተጫወተ ነበረ። ከዛ ወደ እሱ እያቀረበች እሷም አብራው ትንሽ ከተጫወተች በኋላ እየወጣች ነበረ። ከዛ እነ ፓኪዜ ወደ ጠረጴዛ መጥተው ምግብ እያቀራረቡ ነው፣ እራት እያቀራረቡ እያለ ሰዳከት መታ ሞ ልሽ አሊያን ንገሪያት ወደ እኔ ክፍል እንድትመጣ ብላት ሄደች። አሊያ ከደቂቆች በኋላ ወደ ሰዳከት ምኝታ ሰላሳ ክፍል እየገባሽ ነበረ መግባት እችላለሁ ፈልገሽ ነበር አሉ ስትላን ነበረ ነ ጊቢ ነጊ ትላታለች። እሺ ለምን ነበር የጠራሽኝ? ብላ አሊያ እየቀረበች አልነበረ አንቺ ልጅ ልጄን የማይረባ ነገር እየነገርሽ ጭንቅላቷን መበጥበጣ ቁሚሽ የማይረባ የማይረባ ቅራቅንቦ ነገርሽን ታየው ይቅርብሽ። እሷ በጣም ሞኝናት እንዳንቺ አይነቶቹን ሰይጣኖች ለማመን ልቧ በጣም ክፍት ነው። እባክሽ ልጄ ብንም በማታውቀው ነገር አትበክያት፣ በመመን ነገር እባክሽ አታሳምኛት እያለች አልነበረ አሊያ ተናዳ ያየቻን ነው አንቺ ነሻረለ ባልሽን ፍቹና ወደ ሻይን ተመለሺ ብለሽ መከርሻት አንቺን ብሎ መ ተሽከርካሪ ስትራን ነበር አልገባኝም እኔ ምንም ያረኩን ነገር የለም ወይዘሮ ሰዳቀት ግን ናሬ የመሰላትን የወሰነችውን ነገር የማድረግ መብት አላት ውሳኔ ውስጥ ጣልቃት ትግቢ በቃ እሷ ናት ስለምታስበው ነገር የሚሰማት አለቻ ዝም በይ ዝም በይ ሲጀመር ምን አገባሽ አንቺ ምን አገባሽ አንቺ ማነው መካሪያ ረቀሽ እያለቻ ድንገት ጂያ መጣ ጂያን እንደ መጣ እማ የሄዱልሽ ናሬ የፈለገችውን ነገር የመወሰን መብት አላት እንደሆነ ናሬ እንድትፈታው ነግሬያታለሁ ይህን ጉዳይ ለእኔ ታዩ እማ የባክሽ ጣልቃት ትግቢ እያላን ነበረ ከዛ ሰዳቀት ለሁለት ሲረባረቡባት በቃራት ደርሷል ብላቸው ሄደች ከዛ ጂያን እንዲሁ አለያ እየተከተሏ ነበሩ። ከዛ ግና ከመቀመጣቸው ህፃኑ ጃ እኔ ጠግብ ያለው ልሂድ እያለ ነበረ። ከዛ በድንገት ዘይነብ መጣች። ዘይነብ ለየት ያለ ቀሚስ ለብሳ ጸጉሯን ፊቷን አስተካክላ ነበር የመጣቸው። ጃን እንዳያ ተናደደ። በአንድ በኩል ዘይነብ እንድትቀመጥ ሰዳከት እየጠየቀች ነበረ። ዘይነብ ና ተቀመጪ፣ ና ተቀመጪ፣ አልያ የዚህ ቤት ንግስት እንደሆነች አንቺም የዚህ ቤት ንግስት ነሽ፣ ና ና ተቀመጪ፣ ችግር የለም እያለቻን ነበር። ጃን እንዳትቀመጪ፣ እንዳትቀመጪ፣ እማዬ ምንድነው የምታደርጊው? ምን እየሰራሽ ነው ያለሽው? እያለን ነበረ። ነገርኩህ እኮ እች ልጅ ወደ ቤቷ ትገላገላለን አለችው። እሞ ይዘሻት ሂጂ፣ አብራችሁ እራት ብሉ ሲል ነበረም። ሰዳከት ደግሞ እዚህኑ እራት የምትበለው እያለች ነው። ከዛ አለቀስ ብላ ዘይነብን ይዛት ወጣች። ከዛ ሰዳከትና ጂያን መጨቃጨቅ ጀመሩ። ጂያን አንተ መውለድ አለብህ፣ ማውራው ነገር ይገባላ ግልጽ ነው አለ መውለድ አለብህ፣ የልጅ ልጅ ፈልጋለሁ ከአንተ። እሷ ደግሞ ዘይነብ የመጣችው ለአንተ ልጅ ለመውለድ ነው አለችው። እማዬ በዚህ ሰዓት ምንም ነገር አያስፈልግም፣ የራሴን ህይወት የመወሰን የራሴ መብት አለኝ ብሎ ከእሷ ጋር ሲከራከር፣ ዘይነብ ደግሞ ከአሊያ ጋር እየወጣች አሊያ እኔ ምንም አልፈለኩም እኮ እንደዚህ ማድረግ እህቴ፣ ምንም ነገር አልፈለግኩም ነበር፣ በግድ አስገድዳ ነው ይሄን ቀሚስ ያስለበሰችኝ፣ የማልፈልገውን ነገር ነው የማደረገው ትላታለች። አሊያ ከሸኘቻት በኋላ ትመልሳለች። በአንድ በኩል ጂያን ከእናቱ ጋር እየተነታረከ ነበረ፣ እራት እንኳን መብላት ከብዳቸው፣ ከዛ ወደ ክፍላቸው መጡ። ጂያን አሊያን ምንም ሳይላት ቀጥታ ወደ ክፍሉ ገባና በሩን ዘጋው። ከዛ እሷ በሩን ከፍታ ገባች። አረ ስለዚህ ልጅ ጉ ጉዳይ መማከር አለብን። ጂያን የሆነ ነገር እናርግ እንጂ አለችው። አረግልን ንገርሽ። እቺ ልጅ ከዚህ ቤት መሄድ አለባት። ከዚህ ከተማ ርቃ እንድትሄድ አረጋታለሁ። ብዙ ማቃቸው ሰዎች አሉ። እዛ እንድትኖር ተኖር አረጋለሁ ሲል ነበረ። ቤተሰቦቿ ቢያቁስ ቢያቁስ ተከትሏት እኮ ይሄዳሉ እኮ። ይህን አታስብም እንዴ አለችው። ከዛ ጃን ግራ ገባው። ምንድን ነው ታዲያ የሚደረገው ምንድን ነው የሚደረገው እያለ ተቀመጠ። በቃ ዚት ቆያ አለችው። ከዛ ለምን ብዬ ለምን እያላን ነበረ። እኔ ግን ያልገባኝ ነገር ማለት ነው እንዴት ነው ለምንድን ነው እናትህ እንደዚህ ካንተ ልጅ እንዲወለድ ይፈልገችው ምንም እየገባኝ አይደለም አለችው። እኔም አልገባኝ እንግዲህ ያው ጂያን ማለት ለእኔ ልክ እንደ ልጄ ነው ጂያን ማለት ደኒ ልጄ ነው በእርግጥ አዎ በቃ እንደ ልጄ ነው የምቆጥረው እያለ ነበረ። ይሁን ጂያን ይገባኛል፣ ሀሳብ እኮ ግን እናተ ሌላ ምክንያት ይኖራታል። እውነቴን ነው የምለ ጂያን። የኔ እናንተ ትዳር ግን ማለት ነው እብደት እኮ ነው እብደት ነው። በእያንዳንዱ ደቂቃ መበሻሸቅ፣ መተራረብ፣ መጨቃጨቅ፣ መወቃቀስ፣ መሰዳደብ! እንዴ ይሄ ነገር ይቅርባክ እባክህ፣ ጭንቅላትን አሰራው መጀመሪያ። እናተ እኮ ናት ይህን ሀሳብ ያመጣችው፣ አንተም ቢብላ እኮ ነበረ። ታዲያ ለምድ ነው እሺ ያልከው? ለምድ ነው ሀሳብን ይቀየርከው? ይሄ ምንም ትርጉም የሌለው ትዳር ነው። እመኔኝ ጂያን፣ ይሁለ ልጅን ስጠኝና ወደ መጣው በልመለስ። አንተን ብትሆን የፈለግከውን ሴት ፈልገ ታገባለ ነጻ ትሆናለ አለችው። ነገር ግን ጃን አይሆንም እያላን ነበረ። ጃን እስኪያድግ ድረስ 18 ዓመት እስኪሞላ እኔናንቺ አንላቀቅም እያላን ነበረ። ጃን ተው በስነ ስርዓት አሰብተው ተው እያለችው፣ እየጠየቀችው እሱ ደግሞ አሬ፣ ለምን ስለዚህ ጉዳይ ሁሉ ጊዜ የምታነሽብኝ? ይሄ ጉዳይ ተዘጋ እንዴ! ሁሉ ጊዜ የሆነ ነገር ቀዳዳ ስታገኝ፣ ሁሉ ጊዜ ይሄን አሳብ ታነሻለሽ። እኔናንቺ እኮ ተስማምተናል እኮ። በቃ በስምምነታችን መሰረት ጃን እስከሚያድግ ድረስ እኔናንቺ ስለፍቺም ስለምንም አናስብም ተስማምተናል አይደለ? እያላን ነበር። ዝም ብላ ታየዋለች። በፍጹም ውሳኔውን እንደማይቀይር ገባት። ከዛ እንዲህ ካላት በኋላ ኮቱን ለብሶ እየወጣ ነበር። ሲወጣ ዝም ብላ ታየዋለች። ጨንቋት እያሰበች ነው። ከዛ ሲጨንቀው ሄዶ ቁጭ ብሎ የሚያስብበት ቢሮ አለችው ከደረጃው ስር እዛ ሄዶ በሩን ከፍቶ ገባ። ከዛ ብዙ ነገር ያስባል ስለ ወንድሙ፣ ስለ አባቱ ብዙ ነገር ያስባል። ከዛ ወንድሙ ያስቀመጠለት ቪዲዮ ድጋሚ እያየው ነበረ። ከዛ ቀጥታ ፍለሹን ኪሱስ ከቶ ሊወጣ ነው። ድንገት ከድር ደወለለት። ሌለ ወንድሜ፣ አራ ጎቴ፣ ጀመል ካያን በጣም እያነሳሳው ነው። ከያ በጣም ተናዶ እንዲያጠቃው ለማድረግ እየሞከረ ነው። ከዛ ሁሉን ነገር ካያሌ ለማድረግ ማለት ነው፣ እሱን ለመክሰስ ካያ ከዚህ እስር ቤት እንዳይወጣ ለማድረግ እያሉ ነበረ ችግር የለም ችግር የለም ይገባኛል እኔ ለካያ ነግሬዋለሁ መክሬዋለሁ በፍጹም ከጀመል ጋር ይጣላ ምንም አታስብ እያለው ነበር ጃን ከዛ በአንድ በኩል ከድር ነገ ካያን እንደሚያጠቁት ሰምቻለሁ ብሎ ነገረው እርግጠኛን አለው አዎ እርግጠኛ ነኝ እንዲሁም ግድያው ሁሉ ሳይሆን አይቀርም አለው ከዛ ጃን የሆን ነገር እናቅዳለን በእቅዳችን መሰረትን ሁሉንም ነገር የምናረገው እያለው ስልኩ ተቋረጠ ከዛ ጃን ይህም ፍለሽ ስሜት የሆነው ኪስ ውስጥ እንደከተተው ሊወጣ ነው በአንድ በኩል ደግሞ ካያ ዝም ብሎ ኤጀመልን እያየው ነው። ፍጥጥ ብሎ ይመለከተዋል። ኤጀመል በአይኑ ነገር እየፈለገው ነበረ። ከድር እንደመጣ ምድር የምታየ ቶቶ አትዮ በቃ እያለ ጋደም እያለ ነበረም። በሌላ በኩል ጂያን ሲጨንቀው የሚመጣ ወደ ሚኒ ቤት ነው። አሁንም ቀጥ ብሎ ወደ እሷ ቤት መጣ። ቁጭ ብላ እያሰበች ነበረ። ከዛ ድንገት ወደ ቤት ሲገባ ደስ አላት። እንዲህ ጂያን መጣ እያለች ኮቱን እያወለቀችለን ነበረም። ከዛ ተቀመጠ። ከዛ በጣም ደክመውን ነበረ። ለማረፍ ፈልጓል። ጂያን የምትመጣ አልመሰለኝም ነበረ። እስኪ እንዴ ነው እስኪ ነገር ለምጣ መሰለኝ ብላ ዞራ አለች። ዞር ብላ ቀርታ እንደመጣች ስትመለስ እሱ ተኝቷል። የሚገር እንቅልፍ ውስጥ ነበረ። ከዛ እሷ ኮቱን ከአስቀመጠበት ሶፋ ላይ አንስታ ስታስቀምጥ ወደ ሌላ ቦታ ከኪስ ውስጥ ፍለሹ ወደቀ። ሲወድቅ ደነገጠችና ምንድን ነው ብላ በጣም ጓጉታ ኮምፒውተሯ ላይ ሰካቸው። ስትሰካው ፓስዋርድ አስገቡ የሚል አለው። የይለፍ ቃሉን አታውቅም። ፓስዋርዱን መገመት ጀመረች። አልቦራ የሚል ቃል አስገባች፣ አይሰራም። የእሱን ስም አስገባች፣ አይሰራም። ብዙ አሰበች። አሰበችና መሪያም የሚለው ስም መጣላት። መሪያም የጃን የመጀመሪያ ፍቅር ነበረ ይህንን ቃል ስትሞላ ኮምፒውተሩ የተከፈተው። ከዛ ቪዲዮን አየችው። ቪዲዮን ስታየው በጣም ነበር ደስ ያላት፣ ደነገጠች። ጃን እኔ የምወደው ጃን ከአሊያ ፍቅር ይዞት አይደለም ያገባት ተገዶ ነው የሚለውን ነገር በደንብ አመነችበት። ከዛ ወደ ራሷ ፍለሽ ላይ ገለበጠችና አሊያ፣ እውነቱን ማወቅ አለብሽ እውነቱን ማወቅ አለብሽ እያለች ነው። ምን እንደተፈጠረ ያልገባው ጃን ደግሞ በጠዋት ከሷ ተለይቶ ወደ ቤቱ እየመጣ ነበር። ወደ ክፍሉ እየገባ አሊያ ልብሷን ቀይራ ጨርሳ ወደ ስራ ልትሄድ ነበረ። እንደምናደርሽ ይላታል። እንደምናደርክ ትለዋለች ሰዎች ታውቂያለሽ ይሄ ትዳር ግን ምኑ ደስ እንደሚል በቃ ምንም ማታ እንለያያለን ጠዋት እንገናኛለን የት ነበርክ ምናምን ነገር አንባባልም አላት እንዴ ነው እኔስ ውጭ አድሬ በመጣ ምናምን ነገር ይከፋል አለችው አይሆነውን አላት ለምን አይሆንም ይሆናል እንጂ ግጥም አርገ እኔ ጠይቃለሁ የታድርክ ብዬ እኔስ ምን ችግር አለው እያለች ነበረ የማይመስል ነገር አታውሪ ፈጣሪ ይመስገን ትዳራችን እንኳንም ፌክ ሆነ ፌክ ባይኖረ በቃ ተደባድበን ነበረ ይባባላሉ ሁለቱም እየተሳሳቁ ነበረ ከዛ ጂያን እየወጣ እናቱ አገኘችው ከዛ ስለ ካያ ስለ ናሬ እየጠየቀችው ነው ጂያን ደግሞ እባክሽም እማዬ ጣልቃ ትግቢ ጣልቃ ትግቢ በቃ በዚህ ጉዳይ እኔ ሁሉንም ነገር አስተካክለዋለሁ ብሎ ያናገራት ገራት አሊያን ለማድረስ ስለሚፈልግ እታች ቆሞ እየጠበቀ ነው። አሊያም ቀስ እያለች ትመጣለች። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ሁር ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይ ይቆናል ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾቼ ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።